በባዶ ሆድ ውሃ መጠጣትና አስገራሚ የጤና ጥቅሙ። ጠዋት ከእንቅልፎ እንደተነሱ ምግብ ከመብላቶ ወይም ጥርሶን ከመቦረሾ በፊት ውሃ መጠጣት አጠቃላይ ጤንነታችንን ሊለውጥ የሚችል ቀላል ነገር ግን ደግሞ ወሳኝ ልማድ ነው። ይህን በሚመለከት ሰፋ ያለ ጥንቅር አዘጋጅተን ይዘን ቀርበናል። አብራችሁ እንድትቆዩ በአክብሮት እየጋበዝን እንደተለመደው ላይክ ና ኮሜንት፣ ሼር በማድረግ ለሌሎች አዳርሱት። አዳዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ይህን ቁም ነገር አዘል የዩቲዩብ ቻናል አባል የሆኑ እንላለን። ይህ ተግባር በተለይ በጃፓን ና ባህላዊ የህንድ ህክምና በብዙ መልኩ የሚስተዋል ነው። ሰውነታችን ከመርዛማ ንጥረ ነገሮች ለማጽዳት ሜታቦሊዝምን ለመጨመር እንዲሁም የምግብ መፈጨት ስርዓታችን ለቀኑ ለማዘጋጀት ይረዳል። አጠቃላይ ምን ምን ነገሮችን ሊጠቅመን እንደሚችል በስፋት እንመለከታለን። ንጹህ ውሃ በባዶ ሆድ የመጠጣት ጥቅሞችን ደግሞ አንድ ባንድ እንደሚከተለው እናያለን። አንደኛ መርዛማ ንጥረ ነገሮችን ያስወግዳል። በባዶ ሆድ ውሃ ሲጠጡ በአንድ ሌሊት በሰውነታችን ውስጥ የተከማቹ መርዛማ ንጥረ ነገሮችንና ቆሻሻዎችን ለማስወገድ ይረዳል። ይህ ተፈጥሯዊ ማጽዳት ሂደት ዲክቶክስ ኩላሊቶንና ጉበቶን ይደግፋል። ይህም ቆዳው ጥርት ያለ እንዲሆን፣ እንዲሁም አጠቃላይ የሰውነታችን የአካል ክፍሎች በተሻለ ሁኔታ እንዲሰሩ ያደርጋል። ሁለት ሜታቦሊዝምን ያፋጥናል። ቀኑን በውሃ መጀመር ሜታቦሊዝምን ወይም ሰውነት ምግብን ወደ ጉልበት የሚለውጥበትን ፍጥነት እስከ 25% እንደሚያሳድግ ጥናቶች ያመለክታሉ። ፈጣን ሜታቦሊዝም ሰውነታችን ምግብን በብቃት እንዲፈጭና ቀኑን ሙሉ ካሎሪዎችን እንዲያቃጥል ስለሚረዳ ጤናማ ክብደትን ለመጠበቅ በጣም ወሳኝ ነው። 3 የልብና የምግብ መፈጨትን ጤና ያሻሽላል። ከቁርስ በፊት ውሃ መጠጣት በሰውነታችን ውስጥ ያለውን የፈሳሽ መጠን ሚዛንን በመጠበቅ በልቡ ያለውን ጫና ይቀንሳል። በተጨማሪም አንጀትን በማጽዳት የምግብ መፈጨትን ያግዛል። ይህም ጥረ ምግቦች በተሻለ ሁኔታ እንዲመጠጡና የሆድ ድርቀትን ለመከላከል ይረዳል። አራት ጉልበትና የአእምሮ ንቃትን ይጨምራል። ውሃ እጥረት ወይም ድርቀት ዲሃይድሬሽን ብዙውን ጊዜ ድካምና ቀርፋፋነትን ያስከትላል። ውሃ በመጠጣት አንጎልና ሰውነትን እንደገና በማደስ ትኩረትን፣ ማስተዋልና ስሜትን ወይም ደግሞ ሙድን ያሻሽላል። ቀኑ ሙሉ ንቁና ፍሬሽ እንዲሆኑ ይረዳዎታል። አምስት ለሚያባራ ለሚያበራ ቆዳ አስተዋጽኦ ያደርጋል። ከውስጥ የሚመጣ የእርጥበት አቅርቦት ሃይድሬሽን የቆዳ የመለጠጥ ችሎታን ይደግፋል ብጉሩን ቀንሳል እና የተፈጥሮ የቆዳ ውበትን ያጎላል። እንዲሁም በውሃ እጥረት ወይም ድርቀት ምክንያት የሚከሰተውን የዓይን አካባቢ እብጠት እና የዓይን ስር መጥቆርን ለመቀነስ ይረዳል። በባዶ ሆድ ውሃ መጠጣት ሕክምናን እንዴት መተግበር ይቻላል? ከእንቅልፎ እንደተነሱ ወዲያው ከአራት እስከ አምስት ብርጭቆ ከ640 እስከ 800 ሚሊ ሊትር ለብ ያለ ውሃ ወይም ደግሞ የሩም ቴምፕሬቸር መጠን ያለው ሙቀቱ ማለት ነው። እሱን መጠቀም አስፈላጊ ነው። ቁርስ ከመብላቶ ቁርስ ከመብላቶ በፊት ወይም ሌላ ማንኛውም ፈሳሽ ነገር ከመጠቀመው በፊት ከ30 እስከ 45 ደቂቃዎች ያህል ሊጠብቁ መጀመሪያ ላይ በአንድ ጊዜ መጀመሪያ ላይ በአንድ ጊዜ ብዙ ውሃ መጠጣት ካልቻሉ ቀስ በቀስ በአንድ ወይም በሁለት ብርጭቆ ይጀምሩና በየቀኑ መጠኑን ይጨምሩ። የረጅም ጊዜ ጤና ጥቅሞችን ለማግኘት ይህን ልማድ በየቀኑ መተግበር ይቀጥሉ። የህክምና ሂደቱን ስንመለከት ይህ ልማድ የምግብ መፍጫ ስርዓትን በማጽዳት የሰውነት ሴሎችን እንደገና በፈሳሽ በማደስ እና የሰውነት ፈሳሾችን ሚዛን በመጠበቅ ይሰራል። በጊዜ ሂደት እንደ ህይወት ድርቀት የአሲድነት ችግር እና ድካም ያሉ ችግሮችን ለመቀነስ ይረዳን በተጨማሪም ከተመጣጠነ አመጋገብና የአኗኗር ዘይቤ ጋር ሲጣመር እንደ ራስ ምታት የኩላሊ ችግሮችና የሜታቦሊዝም መዛባት ያሉ ሁኔታዎችን ተፈጥሯዊ የመፈወስ ዘዴዎች እንደሚደግፍ ይታመናል። ክቡራን አድማጭ ተመልካቾቻችን መረጃው ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ።